ስምንት ሺህ በላይ ፍቺ መመዝገቡን የከተማዋ ሲቪል ምዝገባ። ሰላም ሰላም፣ እንዴት ናችሁ የዩቲዩብ ቤተሰቦች? ዛሬ አንድ ፌቨር እንድትሉልኝ እፈልጋለሁ። ቪዲዮ መልቀቅ ከጀመርኩ ጊዜ አንስቶ እንግዲህ ያው የተወሰነ ወራቶችን አስቆጠር ያለው ነገር ግን ሰብስክራይቤ ምንም እየጨመረ አይደለም። ፕሊስ ይሄንን ቪዲዮ የምታየው በሙሉ በታማኝነትና በቅንነት ሰብስክራይብ እያደረጋችሁ እንድትደግፉኝ እንድታበረታቱኝ ስል በአክብሮት ጠይቃለሁ። ዛሬም እንግዲህ በአዳዲስ ቪዲዮ ዘናፈታ፣ እንዲሁም እውቀት፣ እንዲሁም ደግሞ ትዝብት የሚያስጭር ቪዲዮችን ይዤላችሁ መጥቻለሁ። እንደሚታወቀው እንግዲህ ባደጉት ሀገራት የተለመደ ነው፣ ብዙ ሰርጀሪ አይነቶች ይሰራሉ። እኛም አገር አሁን አሁን እየተለመደ መጥቷል። ትላልቅ ባለሀብቶች ዝናያላቸው ዝና ያላቸው አርቲስቶች ራሳቸውን እየለወጡ ይገኛሉ ሰርጀሪም እያደረጉ ይገኛሉ ማለት ነው። እስቲ ከነዛ መካከል የተወሰኑትን እንመልከትና እኛም ደግሞ ከውስጥ መርጠን ሀሳብ አስተያየት እንሰጣለን። እስቲ እነዚህ አርቲስቶቻችን ሰርጀሪ ያደረጉ ናቸው፣ እንመልከታቸው። እንደሚታወቀው ያው በፊት ከነበሩበት አሁን ደግሞ ወዴት እንደተቀየሩ የሚገልጹ የፎቶ ቪዲዮዎች ናቸው። ተከታተሉ። እንዳየነው ነው፣ እንግዲህ ብዙ አርቲስቶቻችን ረብጣ ረብጣ ብር በሚጠይቅ የሰርጀሪ አሰራር ውጭ ሀገር በመሄድ እንደዚህ ያሰሩ ሲሆኑ ግን ደግሞ ከጤና አንግል ጋር እንዴት ነው የሚታየው የሚሉትንም የጤና ባለሙያዎችን ያስቀመጡልንን ሀሳብ አስተያየት ለእናንተ እንሰጣለን። ከዛ በፊት ግን በነዚህ በሁለቱ አርቲስቶች የራሳችን ሐሳብ አስተያየት እንሰጣለን። እስቲ ሙሉ በሙሉ ተለውጠዋል ብለን የምናምንባቸውን ሁለት አርቲስቶች ይዘንላችሁ መጥተናል። ከነዛ መካከል አዳማዊ አርገን የያዝናት ማርያማዊት ናት። ማርያማዊት ምን ምን አይነት የፕላስቲክ ሰርጀሪ የሰውነት ክፍሏን አሰርታለች በሚለው ሐሳብ አስተያየት እንሰጣለን። ለእናንተም ገለጽ እናደርግላችኋለን። ተከታተሉን። ማርያማዊት በፊት እንዲህ ነበረች፣ አሁን ደግሞ እንዲህ ሆናለች ማለት ነው ስለ ማርያማዊት ስናስብ እንግዲህ ያደረገቻቸው ያደረገቻቸው ሰርጀሪዎች ከሌሎች አርቲስት ቀዳማዊ ያደርጋታል ማለት ነው። እና ማርያማዊት ከመጀመሪያ ጀምሮ ያደረገቻቸውን የሰርጀሪ አይነት ስንመለከት ከፀጉር ንቅለ ተከላ ጀምሮ የቆዳ ማንጣት፣ የአፍንጫ፣ የጉንጭ አጥንት፣ የአገጭ፣ የከንፈር ወረድ ደግሞ ስንል የዳሌ ኢቢኤል የሚባለውን የፕላስቲክ ሰርጀሪ አድርጋለች። እንግዲህ ሙሉ ለሙሉ ማርያማዊት ከዚህኛው ወደዚህኛው ተቀይራለች ማለት ነው። ያ ምንድን ነው? አሁን ደግሞ ከጤና አኳያ ሲታይ እንዴት ነው? እንግዲህ ጎልቶ የሚታየው የሰርጀሪ አይነት የከንፈሯ መተለቅ ነው። ከንፈሯ በፊት እንዲህ ነበረ፣ አሁን እንዲህ ተለውጦ እናየዋለን ማለት ነው። ይህ ምንድን ነው እንግዲህ የጎንዮሽ ችግሮች ይኖራሉ። በተለይ በዳሌ አካባቢ የሚደረግ ሰርጀሪ ወይም ደግሞ የዳሌ መቀመጫ ማሳመሪያ የሚሰራው ከተለያየ አካባቢ ስብ በመውሰድ ዳሌያችን ጋር በመወጋት በመርፌ የሚሰጥ ነው። ይህ ደግሞ የሚሰጠው የቅባታማ ነገር ስለሆነ እንደፈለግን መንቀሳቀስ አንችልም። ሕክምናውን ሙሉ ለሙሉ ተጠናቆ እስከሚነገርን ድረስ ማለት ነው። ያ ምንድነው የሚሰጠው ቅባታማው ከተለያየ አካባቢ፣ ከጭን፣ ከሆድ፣ ከተለያየ አካባቢ እየተወሰደ ስለሆነ እዛ ዳሌ አካባቢ የሚደረገው ወደ ልብ ወደ ሳምባና ወደ አይምሮ የሚፈስ ቅባታማነት ነገር ስላለው ሶስት አካሎቻችን ላይ ጉዳት ሊያስደርሱብን እንደሚችሉ የጤና ባለሙያዎች ያስረዱናል። ከጤና አንግል እንግዲህ ይሄን ይሄንን የመሳሰሉት ችግር ሊደርስብን ይችላሉ። በመቀጠል ደግሞ በመቀጠል ብሩክታይትን እንመለከታለን። ብሩክታይት እንግዲህ የሚያምር ሰውነት ነበር የነበራት ከዛ ሰውነት የዳሌ የከንፈር እንዲሁም የቆዳ ማንጫ ተጠቅማለች። እንግዲህ የብሩክታይት ሙሉ የተጠቀመችውን የፕላስቲክ ሰርጀሪ ግንን ብሎ የሚታየው ከናፍርቶቿ አካባቢ ናቸው። የፊቷ ቅርጽና ከናፍርቷ ምንም ሊመጣጠን አልቻለም። በጣም ትልቅ የሆነ ከንፈር አድርጎበታል ማለት ነው ሰርጀሪው። ያው ወደፊት እንግዲህ የሚመጣውን ነገር ባናውቅም ለአሁን እንደዚህ ተውበው ቀርበዋል ማለት ነው። በሌላ በኩል ግን የራሴን ሀሳብ አስተያየት ባስቀምጥ ብሩክታይት በፊት እንዲነበረች አሁን እንዲህ ሆናለች። የሁለቱም እንግዲህ ግን ያለ ለውጥ የሚታየው ከናፍርቶቻቸው አካባቢ ነው። ከናፍርቶቻቸው አካባቢ ትልቅ ለውጥ ይታይባቸዋል። ሌላው ሌላው እንግዲህ በልብስ ተሸፍኖ የሚኖር ነው ማለት ነው። ነገር ግን ዝም ብለን ስንመለከት ከጤና ማንግል ከተፈጥሮ ማንግል ይሄ ነገር ወደፊት እየተገለጠ የሚታይ ነገር ነው እና አንድ ነገር በራሳችን ገንዘብ እና በራሳችን እስታይል ስንቀያይረው እና ስንለውጠው ያው እንከን የሌለበት የፈጣሪ ስራ ብቻ ነው። የሰው ስራ እንከን አያጣውም እና። እንከን ሊገጥመው ይችላል። የተለያየ አደጋዎች አይበለውና ቢደርስባቸው ያ የሰርጀሪ የተሰራ አካላቻቸው ላይ ትልቅ ችግር ሊከሰት ይችላል። ቶሎ እንደ መጀመሪያው የሰውነታችን ክፍል ላይድን ይችላል። ደግሞም ፈጣሪን ትክክል አይደለህም መቃወም ነው የሚመስለኝ። እንደኔ እንደኔ እኔ እንደዚህ መሆን ነበረብኝ ማለት ነው የሚመስለኝ። እንግዲህ ሴት እንስቶቻችን በዚህ መልኩ ራሳቸውን እየለወጡ እየቀየሩ ይገኛሉ። ያው ውበት መልካም ቢሆንም ያለንን ውበት በስነ ስርዓት ይዘን በተለያየ የፍራፍሬ እንደዚሁም ደግሞ የማጥንቶች የባህላዊ ነገሮች ብናስቀጥል መልካም ነው የሚል ሐሳብ አስተያየት አለኝ ወደ ቀጣዩ ቪዲዮ አለፍን ሁለተኛ ቪዲዮ አርገን ያዘንላችሁ የቀረብነው እንመልከት ወደ ቪዲዮ አርቲስት የትናየት ባይዘዌ አርቲስት የትናየት እንደገለ በጣም ደስ የምትለኝና ማደንቃት ነች እስቲ አርቲስት የትናየት መልእክት አስቀምጣልናለች መልእክቷን እንስማትና እኛም ደግሞ በእሷ ላይ የምንጨምረው ነገር ካለን ጨምራለን የምንስማማ ከሆነ እንደምንስማማ እናያለን ወደ የት እና የታለፍን እንመልከት እንስማ እግዚአብሔር አምላክ ይመስገን ሁሉ ሰላም ነው በእኔ በኩል ልጆች የምንም ቤተሰቦች ቦታ የበር እግዚአብሔር ለእኔ ብሎ የሰጠኝ ሁሉ ደህና ነው ደህና ነን ዛሬ ምን ልላቸው ይፈልጋለሁ መሰላችሁ ልብስን ልብስ የሚያደርገው ምንድን ነው? ለብሰነው ስለምንወጣ ነው አይደለ? ካለበለዛ ግን በውድም ገዝተን ሄደን የት እናደርገዋለን? ቁም ሳጥን ውስጥ አጣጥፈ እናስቀምጣ ወይ እንሰቅለዋለን። ማንም ሰው አያየውም። ጭምድድ ብሎ ዘመ ብሎ ጣለ ነው የሚደረገው። ማንም ሰው ሊወስድብንም ይችላል። ምንም ፖይንት አይኖረውም ማለት ነው። በሥርዓት አስተካክለን ለብሰን ስንወጣ ዋው ሱፉ ሲያምር ዋው ቀሚሷ ሲያምር ዋው መነጽሯ ሲያምር ዋው አትዕበሯ ሲያምር ይባላል። በነገራችን ላይ የሚገርም መልዕክት እያስቀመጠች ነው። እስቲ እስከ መጨረሻውን እናዳምጠው። ለባሹ ደግሞ ሌላ ነው። ያንን ልብስ ሰውየው ዲዛይን ሲያደርግ ወይም ዲዛይነሩ ዲዛይን ሲያደርግ ለምን ያህል ጊዜ እንደሚያገለግል ያውቃል በምን ያህል በምን አይነት ሂት ውስጥ መተኮስ እንዳለበት ያውቃል። በእጅ የሚታጠብ ነው በማሽን የሚታጠብ ነው ያውቃል። ሁሉን ነገር ያውቃል። ምን ከምን ጋራ አንድ ላይ ሲለበስ ሊያምር እንደሚችል ሁሉ ያውቃል ማለት ነው። ነገር ግን እሱ አልለበሰውም። እኛና እናንተ እንገዛና እንለብሳለን። ለብሰን አጊጠንበት ስንወጣ ይኖ ልብሱ እንዴት ነው ግሬስ ይኖረል ዋው ሲያምር ምናምን ይባላል ልክ እንደዛው ሁሉ እኛን ዲዛይን ያደረገ አካል አለ ክርስቶስ የሚባል አካል እግዚአብሔር አምላክ የሚባል ትልቅ አምላክ አለ የህይወታችን ዲዛይነራችን ነው እሱ ስለዚህ ዲዛይን ሲያደርገን ሲያመጣን ለምን ፐርፐዝ እንዳመጣን የሚያውቅልን እሱ ነው እንጂ እኛ አይደለንም። የምናቀው ለምን ያህል ጊዜ እዚህ ምድር ላይ ሊያስቀምጠን እንደፈለገን የሚያውቀው እሱ እንጂ እኛ አይደለንም። አንድ ነገር ራሱ ኢኒሽሽኑን እራሱ አምጥቶ ሁሉ ነገር እራሱ ፕሮቫይድ አድርጎ የሆነ ቦታ ላይ ሲያስቀምጠን በእኛ አቅም የተቀመጠን ይመስለናል። ወይም ደግሞ ሌላውም ሰው እኛን የሚያየን ሰው ይሄ ሁሉ ግሬስ፣ ያ ሁሉ ሀብት፣ ያ ሁሉ ፌም፣ ያ ሁሉ ስልጣን፣ ያ ሁሉ ጉልበት፣ ያ ሁሉ ወትቨር የሰውየው የሴትዮዋ ይመስላል፣ ግን አይደለም። ላስቀመጥ ሽልን መልክት መልእክት በጣም ነው የምናመሰግነው። የእውነት የውነት ከሰርጀሪው ጋር የተያዘ ይመስለኛል። እንግዲህ እኛ ዲዛይን የተደረግ ነው በፈጣሪ እጅ ስለሆነ መጽሐፍ ቅዱስም እንደሚናገረው እንግዲህ ሰውን በአምሳሉ የፈጠረው አምላክ ነውና፣ ራሳችን በራሳችን ሰርጀሪ እያሰራን ምናምን ልናበላሸው ባንሞክር ሞክር መልካም ነው። በጣም ቴንኪዩ ማለት ፈልጋለው የትናየትን። ወደ ቀጣዩ ቪዲዮ አለፈነስ። እስቲ በዚህ ቪዲዮ ፈታንበል አፋን እንግዲህ ነጋ ጋፈች የበርባዴ አሚንጋትዋቴዙ ም ያው የቋንቋ ጥረት ያጋጥማል ብለን አልፈነዋል። በመቀጠል እስ ስለ ሰርግና ስለ ዕድሜ እስቲ እንመልከት። እነዚህን ጨቅላዎች እንመልከታቸው። ውስጥ ነው። በገጠራማ የማህበረሰባችን የሚደረግ የጋብቻ አይነት ነው ልጅሽን ለልጄ ተብሎ ከሰርጉ በኋላ ወደ ቤተሰቦቻቸው ተመልሰው የሚያድጉ ነው ይመስለኝ እንጂ አሁን እነዚህ ጨቅላ ሕጻናት ስለ ትዳር ምን አውቀው ነው እንዲህ እየተደረገ ያለው? የእውነት በጣም ነው የገረመኝ ሳየው። ሲጀመር ትዳር ራሱ ማለት እኮ ለአቅመ ሄዋን ለአቅመ አዳም ሲደርሱ የሚደረግ ከመፈላለግ የተነሳ ፍቅር ውስጥ ገብተው ከዛም በኋላ በእጮኝነት ከቆዩ በኋላ ወደ ትዳር የሚያልፉበት ሰንሰለቶች ናቸው እንጂ አሁን እነዚህን ሕፃናቶች እና ያንቺ ና አንተ ተብሎ በቃቃ ይሁን ልጅሽን ለልጅ የተብለው ቃል የተግባቡትን ለመፈጸም ይሁን እንግዲህ እንዴት እንደሆነ አልገባኝም። ምታውቁ ሰዎች እንግዲህ ስለዚህ ቪዲዮ ብታስረዱን መልካም ነው። ላለው 2017 ወሳኝ ኩነቶች ያስመዘገቡትን ስለ ፍቺ ስለ ሰርግ ሰርግን ማለት የሸሪያንም ጨምሮ የሞትና የውልደት የሪፖርት ዓመታቸው ላይ በቁጥር ምን ያህል እንደሆነ ለዜና አገልግሎት አቅርበው ዜና ላይ ደግሞ በዚህ መልኩ ገልጸውልናል። ወደ ዜናው እንሂድ። በአዲስ አበባ በአንድ አመት ውስጥ ከ8 ሺህ በላይ ፍቺ መመዝገቡን የከተማዋ ሲቪል ምዝገባና የኗሪነት አገልግሎት ኤጀንሲ አስታወቀም። ኤጀንሲው በማህበራዊ ትስስር ገጹ ላይ ባጋራው መረጃ መሰረት በከተማዋ 35812 የልደት ምዝገባና 29,806 ጋብቻ ምዝገባ መደረጉን ያነሳ ሲሆን ከነዚህ ውስጥም 1,448 የሚሆነው በሸሪያ ፍርድ ቤት ቅርንጫፍ የተመዘገበ ወቅታዊ ጋብቻ መሆኑንም አንስተዋል። በተጠናቀቀው በጀት አመት በከተማዋ 8,397 ፍቺ ምዝገባ መደረጉና 3,948 የሚሆኑት በአንድ አመት ውስጥ ፍቺው በፍርድ ቤት ተፈጽሞ የተመዘገቡ እንዲሁም 18 ፍቺዎች በሸሪያ ፍርድ ቤት እየተመዘገቡ መሆናቸውንም ተጠቅሷል ኤጀንሲው 29 ጉዲፈቻ ምዝገባ ማካሄዱን በተጨማሪም በበጀት ዓመቱ 24193 ሞት መመዝገቡንና 11528 የሚሆኑት በአንድ ዓመት ውስጥ የተከስተው እየተመዘገቡ መሆናቸውንም ጠቅሷል የተመዘገበው ምዝገባ በ2016 ዓ ም ጋር ሲነጻጸር ወቅታዊ ልደት 33 ጭማሪ ጋብቻ 22 ቅናሽ ወቅታዊ ፍቺ 50 ጭማሪ ማሳየቱን መረጃው ያሳያል ዜናው ይህን ይመስላል። እንግዲህ የእውነት ስምንት ሺህ ፍቺ በዚህ አንድ አመት ብቻ ነው የተካሄደው የተከናወነው። ያ ማለት ምን ማለት እንደሆነ እንግዲህ በፐርሰንትም ሲቀመጥ ከሁሉም የፍቺ በጣም ከፍ ያለ ነው። ፍቺ በተለያየ ሁኔታ ሊደረግ ይችላል። ግን ከሌሎቹ ስናይ በጣም የፍቺ ፐርሰንት ከፍ ያለ ነው። ብዙ ፍቺዎች ሀገራችንን እያስተናገደች ትገኛለች። ፈጣሪ እርዳት። በቀጣይ በጣም አስገራሚ እና ሰሞኑን ሶሻል ሚዲያው ላይ አነጋገር የነበረ ቪዲዮ ነበር። ኢትዮጵያዊቷ የአረብ ሀገር ቆይቷን ጨርሳ ወደ ሀገሯ ስትመለስ በምን አይነት መልኩ ተሸኘች? እስቲ ቪዲዮን እንመልከት። ከሰሞኑ ይህችን የማዳም ቅመም ኢትዮጵያዊት ማዳሟና ባቧዋ ኤርፖርት ድረስ ሸኝተው እየሳሙና እያለቀሱ ሲሰናበቷት በተለቀቀው በዚህ ቪዲዮ ባቧዋ እንዴት የወዳት ነው የሳማት በሚለው ጉዳይ ላይ ዓለም እየተነጋገረ ነው። ቪዲዮ እንመልከት። ፓፓ እንዴት ነበር የሳማት? እንዴ እንደተሰናበጣት ማማዋና ፓፓ ልጆቹ። እንግዲህ የሚገርም ቆይታ ነበራት ማለት ነው። እና ቀንነት ለራስ ነው የምንሰራው። ነገር ሁሉ መልካም ከሆነ ምላሻችን ሁሉ መልካም ይሆናል። ፈጣሪ ደግሞ መልካም ነገር እያዘጋጀልን ይሄዳል። የእውነት ባለፈው አፍሪካዊቷ በእንደዚህ ሁኔታ ዓለምን አነጋግራ ነበረ። እንግዲህ ኢትዮጵያዊቷም ደግመዋለች። እንግዲህ የእውነት ክብር ይገባሻል፣ ይመችሽ። የቀረው ዘመንሽ ፈታ ዘና ብለሽ የምትኖሪበት ይሁንልሽ። በመጨረሻም እስቲ በዚህ ዜና ፈታ በሉና መደምደሚያውን አብረን እንቋጫለን። ወደ ዜናው። በሴቶች ብቻ ሲወሰድ የቆየውን የወሊድ መከላከያ እንክብል ለወንዶች እንዲሆን አድርገው መፍጠራቸውን ተመራማሪዎች ገለጹ። እንክብሉ የሴቶች የእርግዝና መከላከያ እንክብሎች የሚፈጥሩትን የጎንዮሽ ጉዳት ሊያስቀር የሚችል ዋይሲቲ 529 ስያሜ ያለው ነው ተብሏል። እንግዲህ እንደሚታወቀው ከዚህ በፊት የወሊድ መቆጣጠሪያ የሚወስዱት ሴቶች ብቻ ነበሩ። አሁን ለወንዶች ሙሉ ለሙሉ ተዘጋጅቷል። ወንዶች እየተዘጋጁ ያው ሴቶችን ለመደገፍ ሲባል ወንዶችም እንዲውጡ ዛሬ እኔ ነኝ ተረኛ ዛሬ እኔ ነኝ ተረኛ እየተባባሉ እንዲውጡ ይሁን አላውቅም። እሺ እንግዲህ ዜናውን እንዳየነው ነው ነው እንግዲህ ወንዶችዬ፣ የእርግዝና መቆጣጠሪያ ከዚህ በፊት ሴቶች ብቻ ይወስዱ የነበሩትን እናንተም እንድትወስዱ፣ ሴቶች እህቶቻችሁን እንድትደግፉ ተብሏል። እንግዲህ ታየኝ እኮ አንድ ላይ ስትወያዩ ምናምን ከጓደኞቻችሁ ጋር የስት ዓመቱን አንተ የተወጋሁ እኔ የአምስት ዓመቱን እኔ የሶስት ዓመቱን እኔ የሶስት ወሩን ምናምን እያላችሁ ስትወያዩ አይ እኔ ክብሉን ነው የሚልም አይጠፋም። እስካሁን ቆይታ ያደረጋችሁ ቲጂ ሃረር ከኔ ጋር ነበር። እንግዲህ የዚህ ቤት አባል ካልሆናችሁ አሁንም ላስታውሳችሁ ሰብስክራይብ አድርጉ፣ የደውል ምልክቷን ይጫኑ። ደግሞ ስለኔ ሐሳብ፣ አስተያየታችሁን ኮሜንት ላይ አስቀምጡልኝ። መጨመር መቀነስ ያለብኝን ነገር ሁሉ አስተካክዬ በሚቀጥለው በሌላ በአዲስ ቪዲዮ መጣለው። እስከዛው ቸርን ሰንብት፣ ባባይ